የፓርኪንሰን በሽታ በአእምሮ ውስጥ የዶፓሚን እጥረት ምክንያት ይከሰታል። ዶፓሚን በአእምሮ ውስጥ የሚወጣ ኬሚካል ነው። በሽንግልና ሂደት ምክንያት ለአብዛኞቹ ሰዎች የዶፓሚን ማስመላለሻ ይቀንሳል። በአእምሮ ውስጥ ዶፓሚን ሲቀንስ፣ የፓርኪንሰን በሽታ የሚያጋጥሙ ሰዎች እነሱ ታካሚዎች አንዳንድ ቀላል እንቅስቃሴ መንቀጥቀጥ፣ የእጅና የእግር ድንጋጤ፣ እንደ ምስክር ያለ ፊት ያለ ምልክት ይህም የህይወት ዕለታዊ እንቅስቃሴዎች እንደ መራመድ፣ መታጠብ መታጠብ ያሉትን ዝግ ማድረግ ይችላል። ሁሉም ነገር ዝግ ይሆናል። ይህን እንደ ምሳሌ የሞተር ምልክቶች እንላለን። አንዳንድ የማስታወሻ ችግሮች ወይም አንዳንድ ጊዜ የስንብት ለውጦች፣ እንዲሁም እንደ ምስል ማየት፣ የንግግር ችግሮች፣ የመላጨት ችግሮች ሊኖራቸው ይችላል። አንዳንድ ጊዜ የእንቅልፍ ችግሮች፣ የሽንት እንደገና መስማማት፣ ብዛት ወይም አንዳንድ ጊዜ መቆለፍ ሊኖራቸው ይችላል። እንዲሁም የተለመደ የሆድ መጋጠምና የእግር ምት ስንድርም ይኖራቸዋል። እነዚህ ሁሉ በአንዳንድ ታካሚዎች ውስጥ ከሞተር ምልክቶች በፊት ሊኖሩ የሚችሉ በጣም የተለመዱ ያልሆኑ ሞተር ምልክቶች ናቸው። ይህን ችግር ማከማቸት አንችልም፣ ነገር ግን በጣም ጥሩ መቆጣጠር እንችላለን። ለሁሉም ታካሚዎች የሜዲትራኒያን አመጋገብ መጀመር እንደሚገባ እመክራለሁ። የሜዲትራኒያን አመጋገብ ማለት ታካሚው ብዙ አትክልትና ፍራፍሬ ማስቀመጥ ትንሽ ደረቅ ፍራፍሬ ማስቀመጥ በአሳና በሽምብራ ውስጥ ያሉ ኦሜጋ ወፍራም አሲዶችን ማስቀመጥ ከምጣፍ መቀነስና ብዙ ውሃ መጠጣት ነው። አስፈላጊ ነገር ደግሞ መደበኛ እንቅስቃሴ ማድረግ ነው፣ ቢያንስ በየቀኑ 40 ደቂቃ መራመድ አስፈላጊ ነው። ይህን ማድረግ ካልቻልክ ግን፣ ጠዋት 20 ደቂቃ፣ ማታ 20 ደቂቃ፣ ቀላል መራመድ ነው ነፃ እጅ እንቅስቃሴ በቂ ነው። አሁን አስፈላጊ ነገር የፓርኪንሰን በሽታ ብዙ የተሻለ ህክምና እንዳለን ነው። በርካታ መድኃኒቶች አሉን። እንዲሁም መድኃኒቶች በቂ ካልሆኑ ደግሞ እንደ ጥልቅ የአእምሮ እንቅስቃሴና አፖሞርፊን መርፌዎች ያሉ የተሻለ ህክምናዎች አሉን። ለሁሉም ታካሚዎች የምንላቸው ነገር ፓርኪንሰን በሽታ ቢሆንም ቢላክ አይፈወስም፣ ነገር ግን በሚገኝ ህክምናዎች እንደ ቤተሰቦችህና ጓደኞችህ እንደሚመስል የተሻል እንደሆነ ህይወት ማቅረብ እንችላለን። አመሰግናለሁ።